ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ 2 2017 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። ብልጽግና ያሰራቸውን የቤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ ጠይቀዋል። ዝርዝሩን ይዘናል። የብልጽግናው ኃይል በዞንና ወረዳ ከተማዎች ከበባ ውስጥ መግባቱን ፋኖ አስታውቀዋል። የፋኖ የትብብር ዘመቻ መከላከል እንዳይችል እንዳደረገም ተገልጿል። ንግድ ባንክ በመንግስት ብድር ዙሪያ የሰጠው ማስተባበያ ስህተት መሆኑ ተጠቁሟል። ስለ ማስተባበያው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 ብልጽግና ያሰራቸውን የኢቤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋጅ ድርጅቱ ሲፒጄ ጠየቀ። የኢትዮጵያ ባለስልጣናት ከሰሞኑ አስረው የሽብር ክስ ያቀረቡባቸውን ሰባት የኢቤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋጅ የሆነው ሲፒጄ በመግለጫው አዲስ ምዕራፍ የተባለው የኢቤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማን ፍሳጽዮን ይቅርታ መጠየቁን አንስተዋል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው። በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞናት ፖሊስ ጋዜጠኞቹ ላይ ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናድና መንግስት ለመገልበጥ ማሴር የሚሉ ክሶችን ማቅረቡ ይታወሳል። ነቢዩ ጡሙ፣ ልሳን ታሪኩ፣ ኃይሌ ህሊና፣ ታረቀኝ እና ንጥር ደረጃ የተባሉ የኢቤስ ጋዜጠኞች መጋቢት 17 2017 ዓ ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ ካባተ እና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት መታሰራቸው ይታወሳል። ብርቱካን የመደፈር ወንጀል የተፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና የማስተባቢያ መግለጫዎች በህዝቡ ዘንድ አመኔታን አላገኙም። ይህም አገዛዙ ሺዎችን የሚደፍር ወታደር እያሰማራ አጋች ገዳይና ደፋሪ ታጣቂ እያሰማራና እየደገፈ በመሆኑ የመጣ አለመተማመን ነው። ከዚህ ውጭ የደበት ርቀት በኢትዮጵያ ምድር ላለፉት ሰባት አመታት ምንም የተደፈረም ሆነ የታገተ ሰው የለም ለማስባል መሆኑን ህዝቡም ተረድቶታል። አሊያም የታሳሪዎቹ ጋዜጠኞች ጠበቆች የኤዲቶሪያል ችግር በሽብር ህጉ ሳይሆን በኢትዮጵያ የሚዲያ ህግ መዳኘት እንደሚገባው ገልጸው ተከራክረዋል። የብልጽግና ኃይል በዞንና ወረዳ ከተማዎች ከበባ ውስጥ መግባቱን ፋኖ አስታወቀ። በወሎ ቀጠና እየተደረገ ባለው የዘመቻ አንድነት ውጊያ የፋኖ ኃይሎች ከተሞችን ኢላማ አድርገው እየተንቀሳቀሱ መሆናቸውን የአማራ ፋኖ በወሎ ቤተ አማራ ቃል አቀባይ ፋኖ አበበ ፈንታ አሳውቀዋል። በአማራ ፋኖ በወሎ ቤተ አማራ ስር ያሉ አምስቱም ኮሮች ባሉባቸው ቀጠናዎች ጠንካራ ስራዎች እየተሰሩ መሆኑን ገልጸዋል። ጋር ተያይዞ በትናንትናና በዛሬው ዕለት በምዕራብ ወሎ በኩል የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል አሊ ኮር ጠንካራ ያሉ ስራዎችን እየሰራ ነው። በተለይ ደግሞ ቅድም እንዳልኩ ባንዳና የስርዓቱ ውጊያውን ሊያስቀጥሉ የሚችሉ አስፈጻሚ የሚባሉ የደህንነት የብልጽግናና የሚሊሻ አመራሮች ላይ ያነጣጠረ ጥቃት እየተፈጸመ ይገኛል። ከዚህም ጋር ተያይዞ በተለይ መካነ ሰላም ዙሪያ በትላንትናው እና በትላንትና ወዲያ ዙሪያ ወረዳው ቦረና ላይ ማለት ነው ከተማ ውስጥ ጭምር በመግባት በተናጠል በቡድን እየሆኑ የፋኖ ኃይሎች ጥቃት እየሰነዘሩ ያሉበት ሁኔታ ነው ያለው። ያው እንደሚታወቀው ሰሞኑን በጣም በተደጋጋሚ በፍጹም ትዕግስት ሚሊሻ የሚባለውን አድማ ብተና የሚባለውን ከአማራ አብራ አስመልክቶታው የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ካለው የኦነግ ብልጽግና አገዛዝ ጋር ወግ ነው ያሉ ኃይሎችን እርምጃ እየወሰድን ያለንበት ሁኔታ ነው ያለው እና ከዚህ ጋር ተያይዞ ጠንከር ያሉ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እዚሁ ሰሜን ሁሉም አካባቢ በተመሳሳይ በወልዲያም በቆቦም እንደዚሁ በስውር ድርጊያውም በመደበኛ ውጊያም ጥሩ ጥሩ ስራዎች እየተሰሩ ያሉበት ሁኔታ ነው። ላሊበላ ዙሪያም በጣም ወሳኝ ወሳኝ ስራዎች እየተሰሩ ነው። ምስራቅ አማራ ኮር አንድ ኮር ሁለት ላስታ ሳምነው ኮር ልጅ እያሱ ኮር እና ንጉስ ሚካኤል አሊኮር አምስቱም ስራ እየሰሩ ያሉበት ሁኔታ ነው ያለው። በትላንትናው እና በዛሬው ዕለት ትላንትና ኤላስታ ሳምነው ኮር ጠራሪ ክፍለ ጦር ድል በቅርብ ርቀት በቁሎ ማነቂያ አካባቢ ጠንከር ያለ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። ወሳኝ ቦታ ነው። በቁሎ ማነቂያን በመቆጣጠር ቀጠናውን የተሻለ የአውደ ውጊያ እና የወታደራዊ በላይነት በመያዝ በርካታ ስራዎችን እየሰራን ያለንበት ሁኔታ አለ። በዛሬው ዕለትም ጠንከር ያሉ ውጊያዎች ከላሊበላ ሽምሸህ አካባቢ ለማጥ ቀጥ ወደ ፋኖ ይዞታዎች የሞከረበት ሂደት ነበረ። በዚህም የላስታ ሳምነው ኮር አንደኛው ክፍለ ጦር የሆነው እሸት ክፍለ ጦር መትቶ የመለሰበት ሁኔታ አለ። አባውደ ውጊያ በኩል በጣም ጠንካራ ስራዎችን እየሰራን እና መሰል ስራዎች በመደበኛ በሽምቅም አጠቃላይ በስውር ድርጊያም ጠንከር ያሉ ስራዎች እንደ አማራ ፋኖ በወሎ ቤት አማራ እየተሰሩ ነው ያሉትኝ። ከአማራ ፋኖ በሸዋ ከአማራ ፋኖ በጎጃም እና ከአማራ ፋኖ አንድነት በጎንደር ጋር በመተሳሰር በጣም አመርቂ ስራዎችን እየሰራን ያለንበት ሁኔታ ነው ያለውን ና ኃይል በሁሉም የአማራ ክልል ቀጠና ተመሳሳይ ዘመቻ ስላልተከፈተበት ብቸኛ አማራጩ ባለበት መከላከል ሆኗል፣ ይላል ቃል አቀባዩ። እንዲሁም በወረዳና በዞን ከተሞች በሶስትና አምስት ኪሎ ሜትር ርቀት ላይ በከበባ ውስጥ ገብቷል ሲል ገልጸዋል። ብልጽግናም አቅሙን አውቋል፣ እኛም አንድነታችንን አጠናክረን መቀጠል አለብን ብለዋል። ናስበንበት የጋራ ውጊያ ከፍተንበታል። እንደነገርኩ ከቀጠና ወደ ቀጠና ኃይሉን አቀናንሶም መዋጋት አይችልም። ባለበት መከላከል ላይ ነው አሁን ትኩረት አድርጎ ያለው፣ ምክንያቱም በሁሉም ቀጠናዎች ውጊያ ከፍተንበታል ከተሞች ከወረዳና ከዞን ከተሞች በሶስት እስከ አምስት ኪሎ ሜትር ርቀት ከበባ ውስጥ እንደነበረ ይታወቃል። አሁንም በነዚ ምሽጎቹ ተገድቦ ባለበት የተመታ ያለበት ሁኔታ ነው ያለው። የራሱ አስፈጻሚ የሚባሉትን የብልጽግና ከቀበሌ እስከ ፌዴራል ድረስ ያሉ አመራሮች በተለይ ወረዳና የዞን አመራሮቹን የሚሊሻ የጸጥታ አጠቃላይ አመራሮችን እንዲሁም የደህንነት መዋቅሩንም ጭምር ሊጠብቅም አልቻለም፣ እያጠቃ ነው ነው የሚያስጥለውም አካል የለም። እሱንም ያየንበት ሁኔታ ነው ያለው። ጠላትም አቅሙን አውቋል። እኛም ደግሞ አንድ ሆነን ከዚህ በላይ የተሻለ በውስጣችን ያሉ ችግሮችን ፈትተን የተሻለ ስራ መስራት እንደምንችል እና ያን ካደረግን ደግሞ አጠቃላይ ክልሉ ላይ ያለው ጠላት የሚወጣበት ሁኔታም እንደማይኖር አጠቃላይ ህዝቡም ስልጠና እየወሰደ ያለበት ሁኔታ አለ። እንደ ህዝብም ካደረግንበት እዚሁ ክልሉ ላይ ባህር ውስጥ እንደገባ ይቆጠራል ብለናል። ተበልቶ የሚቀርበት ሁኔታም ሊኖር እንደሚችል ሁሉ ያየንበት ሁኔታ ነው ያለው። ይህንን ስጋትና ከፍተኛ ፍራቻ ስላለው ወደ ንጹሀን ከባድ መሳሪያ በመበ መወርወር ከተሞች ጅምላ ፍጅትን ጭምር በድሮንም ጭምር እየፈጸመ ያለበት ሁኔታ የዚህ ሽንፈቱ ማሳያ ነው እና በተመሳሳይ የአማራ ህዝብ የእንቢተኝነት አድማ መጥቷል ሲል የአማራ ፋኖ አንድነት በጎንደር መብረቅ ክፍለ ጦር አስታውቋል። የብልጽግናው አገዛዝ በአፈና የሰበሰባቸውን ወጣቶች በማሰልጠን አድማ ብተና በሚል በተለያዩ አካባቢዎች እያሰማራ ይገኛል። የመብረቅ ክፍለ ጦር በሚንቀሳቀስባቸው ቀጠናዎች አዲስ ምልምል አድማ ብተና ተቀበሉ የተባለው ህዝብ ለአማራ ህዝብ አራጅ ኃይል አቀባበል አላደርግም በማለት እምቢተኝነቱን ማሳየቱን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ መምህር እንዳልክ ተናግሯል። ለአቀባበልና ድጋፍ በማለት የምናዋጣው ብር የለም ያለው ማህበረሰቡ ይልቁንስ ከጦርነት በተጨማሪ በኑሮ ውድነቱ እየተሰቃየ ያለውን ማህበረሰብ ታደጉት ሲል አሳስቧል። ፋኖ በህዝብ ላይ ያደረሰው ጉዳት የለም በማለት ይልቁንስ ማዳበሪያ በሚል አርሶ አደሩ ለቀናት በሄደበት እንደሚንገላታና ለከፍተኛ ወጪ ተዳርጓል ሲሉ መናገራቸውን የመብረክ ክፍለ ጦር ቃል አቀባይ እንዳልክ አስረድተዋል። ንግድ ባንክ በመንግስት ብድር ዙሪያ የሰጠው ማስተባበያ ስህተት መሆኑ ተጠቆመ። የኢትዮጵያ ንግድ ባንክ ከሁለት ቀናት በፊት በሰጠው መግለጫው ባንኩ ለመንግስት አንድን ብር አበድሮ አያውቅም በማለት አስታውቋል። የኢትዮጵያ ንግድ ባንክ በዚህ በጀት ዓመትም ሆነ ከዚህ በፊት አንድን ብር ለመንግስት በቀጥታ አበድሮ አያውቅም ያለው ባንኩ መንግስት ከሀገር ውስጥ የንግድ ባንኮች ማለትም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም ብለዋል። ባንኩ ማብራሪያውን የሰጠው ሪፖርተር ጋዜጣ ባሳለፍነው እሁድ መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊዮን ብር እዳ እንዳለበት ተገለጸ በሚል ለሰራው ዘገባ ነው። ሪፖርተር በዘገባው ባንኩ የ2017 የበጀት ዓመት የስምንት ወራት የስራ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበበት ወቅት ባንኩ በአጠቃላይ ካለው የብድር ክምችት አንድ ትሪሊዮን ብር እዳ የመንግስት መሆኑ መገለጹን ጠቅሰዋል። ንግድ ባንክ ለዚህ የሰጠው ማስተባበያ ዋና መሰረት የመንግስት የልማት ድርጅቶች እዳ መንግስት በቀጥታ ራሱ የተበደረው የመንግስት እዳ ሳይሆን የተለያዩ እንደ ባንካችን ያሉ የመንግስት የልማት ድርጅቶች የተበደረ እዳ ነው የሚል ነው። ኢትዮጵያ ቼክ በዚህ ዙሪያ አንድ የምጣኔ ባለሙያና ሌላ የባንክ ባለሙያ አነጋግሬ ያለው ያለ ሲሆን ሁለቱም የመንግስት የልማት ድርጅቶች እዳ የመንግስት እዳ መሆኑን ጠቅሰው የንግድ ባንክ ማስተባበያ ውሃ እንደማይቋጥር አስረድተዋል። ትርፍ ሲያተርፉ የመንግስት ተቋማት እንዳተረፉ የሚነገርላቸው መንግስት የቦርድ አባላት የሚሾምላቸውና መንግስት በአብዛኛው በባለ ከፍተኛ ድርሻነት የሚያንቀሳቀሳቸውን እነዚህ የልማት ድርጅቶች በብድር ጉዳይ ላይ ብቻ ለይተው የመንግስት አይደሉም ማለት ትክክል አይደለም፣ አሳሳችም ነው ያሉት የምጣኔ ባለሙያው የንግድ ባንክ መግለጫ ብዙ የኢኮኖሚ ባለሙያዎችን ግር እንዳሰኘ ለኢትዮጵያ ቼክ ጠቁመዋል። የባንክ ባለሙያው በዚህ ተስማምተው እነዚህ የልማት ድርጅቶች ሲያተርፉ መንግስት ይጠቀማል፣ ሲከስሩ ይጎዳል። የመንግስት የልማት ድርጅቶች የሚለው ከስያሜው ጀምሮ የሚያሳየው የመንግስት መሆናቸውን ነው በማለት አስተያየታቸውን አጋርተዋል። የባንክ ባለሙያው አክለውም በቅርቡ የልማት ድርጅቶችን የተከማቸ ብድር ለማቅለል በርካታ ቢሊዮን ብር ቦርድ ለህዝብ ለመሸጥ የታሰበው የመንግስት ተቋማት ስለሆኑ እንጂ የግል ቢሆኑ ይህን ማድረግ እንደማይታሰብ ጠቁመዋል። በእነዚህ ሙያዊ አስተያየቶች ላይ መሰረት በማድረግ የኢትዮጵያ ንግድ ባንክ ያወጣ ሰጠው መግለጫ አሳሳችና ስህተት መሆኑ ተመላክቷል። ፈረንሳይ በሰኔ ወር ለፍልስጤም የሀገርነት እውቅና እንደምትሰጥ ፕሬዚዳንቱ አሳወቁ። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዋሽንግተን በነበሩበት ተመሳሳይ ሰዓት የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን እና የጆርዳኑ ንጉስ አብደላ በካይሮ ከግብፁ ፕሬዚዳንት ጋር የሶስትዮሽ ውይይት ላይ ነበሩ። ሶስቱ ሀገራት ትናንት ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ላይ እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ እንዲሁም ሶሪያ እና ሊባኖስ እየፈጸመች ያለውን ጥቃት በአስቸኳይ እንድታቆም አሳስበዋል። ጋዛውያኑ ከሀገራቸው ለማፈናቀል የሚደረግ የትኛው የሚያደርጋቸውንም እንቅስቃሴ እንደማይቀበሉና ጋዛን መልሶ በመገንባት ላይም በጋራ እንደሚሳተፉ ገልጸዋል። በአጭሩ መግለጫቸው ዋሽንግተን ሲሰጥ ከነበረው መግለጫ ጋር በብዙዎች የሚጋጭ ነበር። ከዚህ በተጨማሪ የፍራንሳዩ ፕሬዚዳንት በመጪው የሰኔ ወር ፈረንሳይ ለፍልስጤም የሀገርነት እውቅና እንደምትሰጥ ገልጸዋል። የአውሮፓ ሀገራት ከአሜሪካ ጋር ቅራኔ ውስጥ መግባታቸውን ተከትሎ ፈረንሳይ በቀይ ባህር የመን ላይ ጥቃት ለመፈጸም ልካው የነበረውን የጦር መርከብ ወደ ሀገሯ ከመለሰች ወር ተቆጥሯል። ቻይና እና አሜሪካ በኢኮኖሚ ፖለቲካና ወታደራዊ መስኮች የገቡበት መፋጠጥ ከፍ እያለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉ በኋላ በተለይም ከቻይና ጋር ተፋጠዋል። ትራምፕ ከዚህ በፊት ሌሎች አገራት የአሜሪካ ምርቶች ላይ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑና የሚስተካከል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስተዋወቁት። በመጀመሪያው ዙር ፕሬዚዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 104 ፐርሰንት ቀረጥ ጥለው የነበረ ሲሆን፣ ቻይና በምላሿ 84 ፐርሰንት ከአሜሪካ በሚገቡ እቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር 10 ፐርሰንት አዲስ ቤዝ ታሪፍ፣ በሌሎች ሀገሮች ላይ የተጣለው 20 ፐርሰንት ነባር ታሪፍ 34%፣ ተመጣጣኝ 50% ለቻይና ያለፉት ድርጊቶች ቅጣት የተጣለ ታሪፍ ያካተተ ነው። አሜሪካ ይህንን የታሪፍ ዝርዝር ይፋ ካደረገች በኋላ በርካታ ሀገራት ግብረ መልስ ቢሰጡም፣ ዛሬ ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውን ይገልጻል። በዚህ ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረችው ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ ኮሪያ ና ለአውሮፓ አባል ሀገራት የ90 ቀን የታሪፍ እቀባ ወይም የእፎይታ ጊዜ ሰጥተዋል። በዚህ ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ መጠን ወደ 125 በመቶ ከፍ አድርገዋለች። ቻይና ከዚህ በተጨማሪ 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር የተያያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና የመገበያያ ገንዘብ የሆነው ይዋን የመግዛት አቅምን ከዶላር አንጻር በማዳከም ምርቶቿ ይበልጥ በገበያው ተወዳዳሪ እንዲሆኑም እየሰራች ነው። ለአብነትም አሜሪካ በቻይና ላይ የምትጥለው ታሪፍ የቻይናን ምርቶች የሚያስወድዱት ከሆነ የዋን መዳከም ምርቶቹን ርካሽ ያደርጋቸዋል። በሌላ በኩል የዓለም አንደኛና ሁለተኛ ሀብታም አገራት ዩናይትድ ስቴትስ እና ቻይና በፖለቲካና ወታደራዊ መስክ የገጠሙት ሰጣ ገባም እየባሰ ነው። ዩናይትድ ስቴትስ መከላከያ ሚኒስትር ፔት ሄግሴት በቅርቡ ቻይና ጃፓንን እና ደቡብ ኮሪያን ታስፈራራለች፣ ዩናይትድ ስቴትስ የፓናማ ወደብን ለመጠቅለል የምታደርገውን ጥረት ታደናቅፋለች በማለት ወንጅለዋል። ሚኒስትሩ ከቤጂንግ ሊሰነዘር የሚችል ያሉትን ስጋት ለመቋቋም ዩናይትድ ስቴትስና ተባባሪዎቿ ዝግጁ ናቸው ብለዋል። የቻይና መከላከያ ሚኒስቴር ቃል አቀባይ ኮሎኔል ሾጋንግ አሜሪካንን በስም ሳይጠቅሱ የሚመለከታቸው ያሏቸው ሀገራት ከስህተት እንዲታቀቡ አስጠንቅቀዋል። አድማጅ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።